የፋና ላምሮት የድምጻውያን ውድድር በኪነ ጥበብ ዘርፉ የተተኪ ወጣቶችን ክህሎት እያሳደገ በተወዳጅነት ዘልቋል ውድድሩ ክህሎትን ከማሳደግ ባለፈ ሙያና ሙያተኞችን የሚያገናኝ ተተኪ ወጣቶችም አሸናፊ ሆነው የሚወጡበት መድረክ ነው የፋና ላምሮት እውነት ለመናገር አሁን በበርካታ ኢትዮጵያውያን ዘንድ የገባ ፕሮግራም ነው በተለይ በተለይ በወጣቶች ላይ እኔም ወጣት እንደመሆኔ መጠን ፕሮግራሙን እከታተላለሁ ባለኝ ጊዜ ቁጭ ብዬ ፕሮግራሙን እከታተላለሁ። እና በርካታ ታዳጊ ወጣቶች አቅማቸውን የሚያሳዩበት ያሉበትን ታይለንታቸውን የሚያውቁበት ፕሮግራም ነው ማለት ነው። ስለዚህ በዚህ ፕሮግራም ላይ ደግሞ የእኛ ክፍለከተማ ወጣቶች ተወዳድረው ያሸነፉ ወጣቶችም አሉ። አሸንፎ መጥተው እኛም የተረከብናቸው ወጣቶች አሉ፣ እንደ ክፍለ ከተማ ማለት ነው። እነዚህ ወጣቶች አብዛኞቹ በክፍለከተማችን ከተማችን የኪነ ጥበብ ዘርፉ ላይ ሲሳተፉ የነበሩ ወጣቶች ናቸው። አሁንም እየተሳተፉ ያሉ አሉ፣ እናንተ ጋር ማለት ነው። ታዳጊ ወጣቶች ፋና አገራዊ ተቋም ነው። ትልቅ ሀገራዊ ኃላፊነት ተሸክሞ በተለይ ደግሞ ቅርብ ጊዜ ሪፎርም ካደረገ ወዲህ ኢትዮጵያ እናበስራለን በሚል መርህ ወደ ስራ የገባ ተቋም ነው እና ኢትዮጵያን ማብሰር ስንል የመጀመሪያው እንግዲህ ባለፉት ዘመናት ስንሰራቸው የቆየው የፋና ላምሮት ውድድር ለምሳሌ እንዲሁም የፋና ሰማኒያ ትውልድ የሚፈራበት ወጣቶች በክህሎት በደንብ በቅተው ለሀገር የሚጠቅሙበት ለሀገር የሚገነቡበትን ሁኔታ መፍጠር ነው። ተያይዞ የሚሰራ ስራ ነው። ፋና ላምሮት አዳዲስ የኪነ ጥበብ ፈርጦችን በማበርከት የትናንቱን የዛሬውንና የቀጣይ ተስፋዎችን ለማሳየት እንዲሁም ለሀገር ግንባታና ለማህበራዊ ዘርፎች መጎልበት የበኩሉን እየተወጣ ይገኛል። እንዲህ ያለው ዝግጅት የእርስ በርስ ማህበራዊ ትስስርንም የሚያጠናክር ነው። ዘርፉ በደሬ ለሀገር ያለው አስተዋጽዖ እጅግ በጣም የጎላ ነው። በተለይም ይሄ እንደ መንግስት አሁን እንደ ሀገር እየሰራን ባለ ናቸው። በዚህ በገዢ ትርክት ላይ ያለው አስተዋጽኦ እጅግ በጣም ወሳኝ ነው። ኪነጥበቡን በዚህ መደገፍ፣ ማገዝ፣ አቅም መሆን በአንድ መድረክ ላይ የምታስተላልፈውን በአንድ ሰው ለሀገር ማስተላለፍ ይቻላል እና ያለው ትርጉም ቀላል አረምና እናንተም እንደ ዘርፍ፣ እንደ ተቋም ይዛችሁ እየሰራችሁ ያለው ስራ እጅግ በጣም የሚበረታታ ነገር ነው። በተለይ በተለይ እነዚህ ታዳጊዎች ላይ እኛ የምንሰራው ስራ የነጋገር የሚረከቡ እነሱ ናቸው። ዛሬ እነሱ ላይ የምንሰራው ስራ ለነገ ትልቁ ለሀገር ፕሮጀክት ለሀገር ሉዓላዊነት ትልቁን ስራ የሚሰራው ታዳጊ የህፃናቶች ላይ ነው። ትልቅ አቅም ነው የሚሆነው። ምክንያቱም አሁን በክፍለ ከተማችን የተለያዩ ክለቦች አሉ። የህፃናት ክለቦች አሁን ዳላክ የህፃናት ክበቡ የክፍለከተማችን እዚህ አስተዳደር ላይ ከኛ ጋር የሚሰሩ ልጆች ሲጀምሩ እዚ ክፍለ ከተማ ላይ ነው የጀመሩት፣ ክፍለ ከተማ ላይ ዛሬ ግን እነሱን የማይጠቀም ክፍለ ከተማ የለም። ሁሉም የከተማ አስተዳደር ሴክተሮችም ጭምር እነዚህ ታዳጊ ህፃናቶችን እየተጠቀሙ ነው ያሉት። ከነሱ መሀል ደግሞ እናንተ ጋር መጥቶ እዛው ፋና ላምሮት ላይ ደግሞ የሚወዳደሩ ስላሉ ትልቅ አቅም ነው የሚሆነው። ፋና ሚዲያ ኮርፖሬሽን በቀጣይም መሰል ይዘቶችን በመቅረጽ ትውልድ የመገንባት ሂደቱንና ውጤታማ ማህበረሰብ ለመፍጠር የሚያደርገውን ትጋት ይቀጥላል። ፋና እንደ ሀገር የጀመራቸውን የኢትዮጵያን የመገንባት ስራዎች አጠናክሮ ይቀጥል ይሆናል። በተሰማራበት ዘርፍ በሚዲያው ኢትዮጵያን የማብሰር ስራዎች ትውልድ የመገንባት ስራዎች፣ ትርክትን የማጠናከር ስራዎች፣ የኢትዮጵያን ብሔራዊ ጥቅም የማስጠበቅ ስራዎች፣ እነኚህ በቀጣይነት ጠናክረው የሚቀጥሉ ነው የሚሆኑት የማህበረሰብ ድጋፍ የዚሁ አካል ነው። ሶሻል ኮርፖሬት ሪስፖንሲቢሊቲ የምንለው በሚዲያው ባለው ባካበተው ልምድ እውቀት፣ በነበረው ወረት ለትውልዱ ለሀገር የሚጠቅሙ ነገሮችን በምንችለው አቅም እያደረግን የምንቀጥል ነው የሚሆነው። ስልጠናዎች ይቀጥላሉ። ፕሮግራሞቻችን፣ ፎርማቶቻችን የበለጠ ለማህበረሰቡ ተደራሽ እንዲሆኑ እንሰራለን፣ በቅርበት እንሰራለን።